አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከንገል አልሐምዱሊላህ ዛሬ እንግዲህ ትናንትና ኦክቶበር አንድ ላይ አመሻሽ ላይ በጣም ደስ የሚል ነገር ነበረ። ግን ያ ደስታ አልዘገየም። በሰከንድ በሰዓታት ውስጥ በተወሰኑ ሰዓታት ውስጥ ያ ደስታ ጣፍቷል ማለት ነው። እሱ ምን ነው እንግዲህ ለአንድ ወር ያህል ወደ ጋዛ ወደ ፍልስጤም ስትጓዝ የነበረችው መርከብ ሲጓዙ የነበሩ መርከቦች በኢስራኤል ቁጥጥር ስር እንደዋሉ ኢስራኤል እንዲያገተቻቸው ሲሰማ በጣም ነው ህዝብ ያዘነው ማለት ነው። እሱም እንግዲህ ከመጀመሪያው የማታቁ ሰዎች ካላችሁ ከተለያዩ ሀገራት እኔ የአርባ ሀገራት ዜጎች ይመስሉኛል። ብቻ ከየትም ከየትም የሆኑ የሰብአዊነት ተሰምቷቸው አብዛኛዎቹ ደግሞ የሌላ እምነት ተከታዮች ናቸው፣ እስልምና ሃይማኖት ተከታዮች አልየሉም። ሰው ስለሆኑ ብቻ ሰብአዊ ተሰምቷቸው ህይወታቸውን አሳልፈው የሰጡ ብዙ ሰዎች፣ በሺ የሚቆጠሩ ሰዎች። እነዚህ ሰዎች የምታዋቸው ማለት ነው ለአንድ ወር ያህል በጀልባ በመርከብ ወደ ፊሊስጢም ለፊሊስጢም ወገናችን እንደርሳለን ብለው የተለያዩ ነገሮችን ቁሳቁስ ማለት ነው። ለምሳሌ ውሃ፣ መድኃኒት ብቻ ለሰው ልጅ ጊዜያዊ ጠቀሜታ የሚጠቅሙ ነገሮችን ለፊሊስጢም ወገኖቻቸው ይዘው እየተጓዙ ነበረ ማለት ነው። ይህም እንግዲህ አንድ ወር ነው የፈጀባቸው። ከአንድ ወር በኋላ ትናንትና አመሻሽ ላይ ኦክቶበር አንድ ላይ ፊሊስጢም የባህር ዳርቿ ሊደርሱ ሰዓታት ነበር እየቀራቸው። እውነት አንዳንድ ጊዜ እንደምታዩት እንግዲህ በዚህ መልኩ ነበረ ሲጓዙ የነበረው ለአንዱ ወር ያህል። ፊሊስጢማውያን ደግሞ ሲጠብቋቸው የነበረው በዚህ መልኩ ነበረ። ሊደርሱ ውስን መንገዶች ነበሩ የቀሯቸው። ከተወሰኑ ሰዓታት በኋላ ፊሊስጢም ባህር ዳርቻ ላይ ይደርሳሉ እየተባለ እነዚህ ምስኪን ፊሊስጣውያን በጉጉት እየጠበቁ በደስታ ማለት ነው እንደምታዩት እነሱን ለመቀበል በዚህ መልኩ እየተጠባበቁ ባለበት ሰዓት የዓለም ሚዲያ ሁሉም እነዚህ መርከቦች በሰዓታት ውስጥ ወይንም ኦክቶበር አንድ ማታ ላይ ወይንም ኦክቶበር ሁለት ጧት ላይ ይገባሉ እየተባለ በጉጉት ሲጠበቅ የነበረ የጀልባ ጉዞ በሚያሳዝን ሁኔታ በስተ መጨረሻ እስራኤል የምትባል ሀገር በእስራኤል ወታደሮች ባህር ላይ መታገታቸው ተሰምተዋል ማለት ነው። እና የምር አንዳንድ ጊዜ ሰውን ለመርዳት ሰው መሆን ብቻ በቂ ነው የሚለውን ነገር በተግባር ያሳዩ ብንሞትም እንሞታለን ከተረፍንም ደግሞ ለወገናችን ለፊሊስጢን እንደርሳለን ብለው ህይወታቸውን አሳልፈው ከተለያየ ዓለም ተሰባስበው የተለያየ ዓለም አክቲቪስቶች ናቸው። እንግዲህ አንድ ወር ሙሉ ጀልባ ላይ መከራቸውን አይተው እንደርሳለን እያሉ ወላሂ ላዚም ትናንትና ቪዲዮ የለቀቁት ቪዲዮ በጣም ነበር የሚያሳዝኑት። ለምን በቃ አንድ ወር ሙሉ ጀልባ ላይ ማለት ቀላል አይደለም ድካምም አለ ራብም ሊኖር ይችላል ብቻ አስቡት እንቅልፍ የለም አንድ ወር ብቻ ግድ የለም ደረስን ለወገናችን እያሉ ቪዲዮ ለቀው ትናንትና እንግዲህ ከሰዓታት በኋላ እስራኤል በዚህ መልኩ እዛው አግታቸዋለች ማለት ነው ከመጀመሪያውም በነገራችን ላይ እስራኤል አስፈራርታ ነበረ እነዚህ መርከቦች ወደ ፍልስጤም እንዳይገቡ አስጠንቅቃ ነበረ ግን ተሳክቶላቸዋል ማለት ነው። ጊዜው ለጊዜውም ቢሆን ተሳክቶላቸዋል እና እንግዲህ እነዚህ ህዝቦች ምን እንደሚወጣቸው አስቡት። እውነት ሁሉም ሰው ነበር ደስ ያለው ትናንትና እነዚህ ጀልባዎች ፊሊስቲም ሊገቡ የተወሰነ ሰዓት ስለሆነ የቀራቸው፣ ግን በስተመጨረሻ ያው ደግሞ ታገቱ ሲባል ሁሉም ሰው ነው ያዘነው ማለት ነው። ለምሳሌ አልጀዚራ ታውቁት ከሆነ ትኩስ ወሬ የሚለቅ የሚዲያ ጣቢያ ነው። እና በስተ መጨረሻ እንግዲህ በዚህ መልኩ እነዚህ ለወገናችን እንደርሳለን ብለው ለራሳቸው ለህይወታቸው ሳይፈሩ ሲጓዙ የነበሩ ሰዎች ይቺ የተረገመች እስራኤል የምትባል የምድር ሲኦል እውነት በጣም ነው የሚያሳዝነው። በዚህ መልኩ ታግተዋል ማለት ነው። ዞሮ ዞሮ አንዳንድ ሰዎች በከባድ መሳሪያ ተመጥተዋል የሚላል፣ አንዳንድ ሰዎች ደግሞ አይ ታገቱ እንጂ ምንም አልሆኑ የሚላል። ብቻ ከባድ ነው። አስቡት እንግዲህ እምነት እንዲ ለፊሊስጢም ያልደረሰ አምላክ እኔ እንጃ። እነዚህ ሰዎች ግን ምን እንደሆነ ለመቸ አላውቅም። በቃ አነደዱት ፊሊስጢምን እውነት ሰው ግን እንደዚህ ጨካኝ ነው? አንድ ጊዜ በጣም ይገርመኛል። ያሳስበው ሆነ እኔማ ጦርነት ይበቃ፣ የምር በሁሉም ሀገር ማለት ነው። አሁን ላይ በሁሉም ሀገራት ጦርነት ነው፣ ከኢትዮጵያ ጀምሮ ፍልስጢን፣ ሶሪያ። አልሐምዱሊላ ነጻ ወጣች ከስንት ዓመታት በኋላ። እኔ በፊት የመሰራባቸው ሰዎች ሶሪያው ነበሩ። ወላሂ ለአዚም በጣም ነበር የሚያሳዝኑት። በጣም ለምን ሀገራቸው በጣም ሀብታም ናቸው፣ ምግብ ቤት አላቸው። ሰውየው ሸፍ ነው ወላሂ ለአዚም እና በጣም ነበር አንጆት የሚበሉት። ለምን አገራቸው ሀብት እንዳላቸው ሀገራቸው አገር ያላቸው በጦርነት ምክንያት ተሰደው ሳዲ አረቢያ ያኔ ዘመር ስላላቸው ተጠግተው ምናምን ሲኖሩ በጣም ነበር የሚያሳዝኑት። የጦርነት መጨረሻው የጦርነት ውጤት በቃ ሰውየ ትክዝ ይላል ሁልጊዜ። ለምን ሲያስበው እዛ የነበረ ነገር በቃ የለለን ነገር የለም ማለ እንዲ በቃ ትክልቱ ይሄ ዘይቱን ፍሬው በቃ ልነግራቸው አልችልም፣ ሲያወሩ ማለት ነው። ግን በኋላ ላይ አሕመድ ነው የሆነው። ለምን በጦርነት ምክንያት፣ ጦርነት አገርን ያፈርሳል እንጂ አገርን አይገነባም። የምር ነው አገርን ነው የሚያፈርሰው ጦርነት። እና ለሶሪያ ይደረሳላህ ለፊልስጢንም ይደረሰላት፣ ፊልስጢንንም ነጻ ያውጣት። ወላሂ በጣም ነው የሚያሳዝነው። ውላችኋለሁ ቤተሰብ እና እንግዲህ እነዚህንም ሰዎች አላ በሰላም ነጻ ያውጣቸው ነው ይልቀቋቸው ዱ አደረጉላቸው፣ እንዲለቋቸው። ለነገሩ ጨካኝ ናቸው እኮ እነዚያ፣ ማለት በቃ እልክ እንዲ አውሬ ነው የተፈጠሩት። እና ልሙሂም የዛሬው ቪዲዮ ደግሞ ይህንን ይመስላለ። ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ስለተከታተላችሁኝ አመሰግናለሁ። ዛሬ ሁላችሁም ሰብአዊነት የሚሰማችሁ ሁሉ ለገዛ እርዳታ ይዘው ለሚጓዙት በሙሉ ዱዓ እንድታደርጉላቸው ጥሪ እናደርጋለን። ወራሪዋ እስራኤል ለገዛ ሕጻናት እርዳታ ጭኖ ወደ ጋዛ የሚመጡትን መርከበኞች ለማጥቃት ዝግጁ ነኝ ብላለች። ዘገባዎች እንደሚያመላክቱት ግሎባል ሱሙድ ፍሎቲላ ወደ ጋዛ እየተጠጋ ባለበት ወቅት ከፍተኛ ውጥረትና ጭንቀት ሊፈጠር ይችላል። ከ50 በላይ መርከቦችና ወደ 500 የሚጠጉ አክቲቪስቶችን ግሬታ ቱንበርግን ጨምሮ የያዘው ፍሎቲላ አሁን በጋዛ የባህር ዳርቻ በግምት ሁለት መቶ የማይበልጥ ኪሎ ሜትር ርቀት ላይ በሚገኘው ከፍተኛ አደጋ ቀጠና ውስጥ ገብቷል። አክቲቪስቶች የድሮን እንቅስቃሴ መጨመሩን እና የግንኙነት መቋረጥ እንደገጠማቸው እየዘገቡ ሲሆን ለመጠለፍ ዝግጁ መሆናቸውንም ገልጸዋል። አሸባሪዋ እስራኤል መርከቦችን ወደ ጋዛ የባህር ዳርቻ እንዳይደርሱ ጥቃት እንደምትፈጽም በግልጽ አስታውቃለች። የእስራኤል የባህር ኃይል መርከቦችን አስማርቶ እርዳታ የጫኑትን መርከቦች ለማደናቀፍ ዝግጁ ማድረጉን ዘግበዋል። ግሎባል ሱሙድ ፍሎቲላ ለጋዛ ሰብአዊ እርዳታ ምግብና መድኃኒት ለማድረስ እናም እስራኤል ለዓመታት የጣለችውን የባህር እገዳ በመቃወም ጉዞ አሁን ከጀመረች ቀናት ማሳለፉን ይታወቃል። ታዲያ አክቲቪስቶች የዓለም ትኩረት ላይ መውደቃቸው ለደህነት